አይመጥነው ቦታ ላይ የሚቀመጥ ሰው የማይችለውን እችላለሁ የሚል ሰው የሌለውን አለኝ የሚል ሰው የውሸት ልብስ የሚለብስ የውሸት ዝናም ይለጥፍ፣ ለራሱ ይወድቃል። ሲወድቅም የት ነው? ተምዘግዝጎ በዒድ አልቃዕር የጉድጓድ መጨረሻ ላይ ይወድቃል፣ ይዋረዳል፣ ያፍራል፣ ይከስራል። ይህ እንዳይሆን ልክህን ወቅ። እንደውም ትናንት እንዳሳለፍ ነው፣ ከደረጃህ አንድ ዝቅ ብለህ ኖር። ከትክክለኛው ደረጃህ አንድ ዝቅ ብለህ ሁሌ ራሰን ከፍ አታቅ አትስቀል። ስትወድቅ አወዳደቁ መጥፎ ይሆናል። ያለ ልክህ ከተሰቀልክ። ኢነማ አና ኢብን ምርአቲም ሚን ቁረይሺን ካነ ተእኩሉ አልቀዲድ ያሉት ነቢዩ ለዚህ ነው፣ ዓለይሂ ወሰላም። ተረጋጋ፣ አትፍራ፣ አትጨናነቅ። እኔ ማለት እኮ አንዲት የቁረይሽ ሴት የወለደች ሰው ነኝ ከሱ የተወለድኩኝ። ዝቅ ስትል አላህ ከፍ ያደርግሃል። ያለ አግባብ ከፍ ከፍ ስትል ግን አብዝተህ በወጣት ቁጥር ስትወድቅ በጣም ያምሃል፣ አወዳደቅህ መጥፎ ይሆናል።